ክርስትና ከእስልምና እያነጻጸሩ እጅግ በሚያስነውር መልኩ ከሚጽፉትና የክርስቶስን አምላክነት ከሚጻረሩት መካከል ቀዳሚዎቹ ቀመሩ ሴንና ኡስታዝ አቡ ሃይደር ተጠቃሽ ናቸው። አቡ ሃይደር ላለመደናገር ማመሳከ አህመድን ጀበልም ሶስት መቶ ሶስት ጥያቄዎች ለክርስቲያኖች የሚል ድርሰት ጽፎ ተገቢ መልስ ተሰጥቶታል። ዋሂድና ኤሊያ እንዲሁም ሰልማን የተባሉ አክቲቪስቶችም የራሳቸውን መጽሐፍ በመጻፍ እርካሽ የሆኑ ቃላትን በመጠቀም ከፍተኛ የማፋሳሽ ቅስቀሳዎችን አድርገዋል። ሌላኛው ደራሲም ሰይፉን ፍለጋና የሐመረ ኖ ቅጥፈት በእስልምና ኦነስ የሚሉ ድርስቶችን በመጻፍ በክርስትናውና የቁርአኑ ዒሳና የመጽሐፍ ቅዱስ ኢየሱስ ክርስቶስ የተለያዩ ቢሆኑም ኢየሱስ የኢስላም ነቢ የሚል ክብረነክ መጽሐፉ ክርስትናን በማጥላላት ክርስቶስን ፍጡር በማድረግ ነውረኛ ጽሁፍ ጽፏል። በዩ ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ቆያችሁ? ሰሞኑን በተነሳው ግርግር ምክንያት ጥፋተኛ ላለመባል ኦርቶዶክስ ወገኖቻችን ያልፈነቀሉት ድንጋይ የለም። በንጽጽር ላይ መጽሐፍ የጻፉትን ወንድሞች ይዘው ይህን መጽሐፍ ጽፈዋል፣ ኢየሱስን ፍጡር ብለውታል፣ እያሉ እያሳቁኝ ነው። ይህ ቪዲዮ ሼር አድርጋችሁ ተዋህዶ ወደሚባል ሚዲያ አድርሱ። እዛው ቤተ ክርስቲያን ውስጥ ኢየሱስ ፍጡር ነው ብሎ የሚያምነውን አክሊልን አፍ ሳታዘጋ ወንድሞቻችን ክህሎት በተሞላበት ግብረ ገብነት በተሞላበት መልኩ የጻፉትን መጽሐፍ አውጥተህ ክርስቶስን ፍጥር አሉት፣ ክብረነት ክምናምን አትበሉ። የኔ መልእክት ከኋላ የተጠቀሱትን መጽሐፍት አንብቡ። የኡስታዝ አህመድ ዲን ጀበል 33 ጥያቄዎች ክርስቶስ ማነው የሚለውን አንብቡ፣ ትጠቀሙበታላችሁ አላችሁ። ኡስታዝ ኤልያህም ተጠቅሷል። ኡስታዝ ኤልያህ ቲክቶክ አካውንት አለው፣ የምታውቁት ሜንሽን አድርጉት ኮሜንት ላይ። ይህን መጽሐፍ ትርጉም ነው። አንድ አሜሪካዊ የአዲስ ኪዳን የፕሮቴስታንት ምሁር ነው፣ አጥኔ ነው። ለ30 ዓመት ካጠና በኋላ ይህን መጽሐፍ ስለ አዲስ ኪዳን ነው ጽፎት ነው። ኡስታዝ ኤልያ አላ ስራውን ይወደድለትና ተርጉሞት ነው፣ በአማርኛ ገዝታችሁ አንብቡት። ሰውየው ይህ አሜሪካዊ የፕሮቴስታንት 30 ዓመት ክርስትናን አዲስ ኪዳንን ያጠናው ኦሪጂናል የክርስትና መልእክት አላገኘውም ብሎ ክርስትናን ትቶ ሃይማኖት አልባ ሆኗል። በመቀጠል ደግሞ በፌስቡክ ላይ የምታውቁት ሰለምቴ ወንድማችን ሰልማን እየጻፈው ነው የእሱን መጽሐፍ። እየሱስን ፍጡር ብለዋል ብለው አምጥተዋል። ሌላው ደግሞ የኡስታዝ ሐሰን ታጁ ሰይፉን ፍለጋ ያነበባችሁት ሐሳቡን ሸር አድርጉን። ያላነበብኩትም ግን አንድ በጣም የሚጣፍጥ መጽሐፍ አለው። የሐመረ ተዋህዶ የሚባል አንድ የኦርቶዶክስ ተዋህዶ ቤተክርስቲያን መጽሔት አለ። አውቀዋለሁ እኔ እራሱ ማለት ነው። በእስልምና ላይ የቀጠፈው አይቶ ለዛ ለቅጥፈታቸው መልስ ሰጥቶበታል። ለሐመረ ቅጥፈት ለሐመረ ተዋህዶ ቅጥፈት መልስ የሚል መጽሐፍ ነው። እንዴት እንደሚጣፍጥ ሶስት ጊዜ ነው ያነበብኩት። የኡስታዝ ቀመርም በፒዲኤፍ አንብቤዋለሁ። የኡስታዝ አቡ ሀይደር ያሉት አሉ፣ ያንን ግን አላነበብኩትም። ለማንኛውም የነጽጽር መጽሐፍ አንብቡ፣ ትጠቀማላችሁ። ጥፋተኛ ላለመባል በዚህ ዙር ደረጃ መሄድ። በጣም የምትገርሙት መጽሐፍ ቅዱስ። ለምን መጽሐፍ ቅዱስን አልከሰሳችሁም? መጽሐፍ ቅዱስም እኮ ኢየሱስ ክርስቶስን ፍጡር ይለዋል። ምንድን ነው የሚለው? ለምሳሌ ጳውሎስ ለኤፌሶን ሰዎች በላከላቸው ደብዳቤ ላይ ምዕራፍ 4 ቁጥር 24 ላይ ኢየሱስ ክርስቶስ በእግዚአብሔር አምሳል የተፈጠረ ሰው ነው ይላል። ሁለተኛ ቆሮንቶስ ምዕራፍ 4 ቁጥር አራት ላይ ኢየሱስ የእግዚአብሔር ምሳሌ ነው ይላል። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 3 ላይ ወንዶች ሁሉ የእግዚአብሔር አምሳል ናቸው ይውላል። ኢየሱስ ክርስቶስ የእግዚአብሔር አምሳል ነው፣ ወንድ ነው። ያኔ በእግዚአብሔር አምሳል የተፈጠረ ሰው ነው ኦኬ መጽሐፍ ቅዱስ ኢየሱስን ፈጣሪ ነው ያለም። በኦርቶዶክስ ቤተክርስቲያን፣ ፕሮቴስታንት ቤተክርስቲያን ኢየሱስ እግዚአብሔር ወልድ ነው እንደምትለው መጽሐፍ ቅዱስ እግዚአብሔር ወልድ ነው አይልም። ታዲያ ለምን መጽሐፍ ቅዱስን አልከሰሳችሁም? ይህ ክብረ ነክ ቃል ነው፣ አላላችሁም። ለምን ጳውሎስን አልከሰሳችሁም? ለምን ጴጥሮስን አልከሰሳችሁም? ለምን ሐዋርያው ያዕቆብን አልከሰሳችሁም? ክብረ ነክ ቃል ተናግረዋል፣ ኢየሱስን ፈጣሪ አላሉም። ለምን አላላችሁም? ሐዋርያው ያዕቆብ አምልኮ ለእግዚአብሔር አብ ነው ያለው እንጂ ኢየሱስን አምልኩ ብሎ አላስተማረም። ሲጀመር ኢየሱስን አምልኮ የሚቃወሙ ናቸው ሐዋርያት። ያላ ሰላም በእነሱ ላይ የሆንና ማለት ነው። ቪዲዮን ሸር አድርጋቸው።